በማንነት ላይ የሚደርስ ጥቃትን ተቃውሞ የታገለው ለለውጥ የታገለው ህዝብ የአማራ ህዝብ ማንነቱን መሰረት ያደረገ ህዝብ ጭፍጨፋ በተከታታይ ተፈጸመበት። ከሚኖርበት ቀየው በገፍ በመቶ ሺዎች የሚቆጠሩ መጠጥ ተፈናቀለ። እድሜ ልኩን ያፈራውን ሀብትና ንብረት በየቦታው ትቶ በመፈናቀል ለጉልስ ጉስቁልናና ለውርደት የተደረገበት ሁኔታ ተፈጠረ። ይህም ታርቦ ሰብአዊ ክብሩ እንዲጠበቅ በማንነቱ ላይ የተመሰረቱ ጥቃቶች እንዲቆሙለት በሰላማዊ ሁኔታ መንግስትን ደግሞ ደጋግሞ ሲጠይቅ ይኖራል። ነገር ግን ለመንግስት ያቀረበው በሰላም የመኖር እና የፍትህ ጥያቄ ሰሚ ሊያገኝ ቀርቶ መንግስት በሚሰጣቸው የተለያዩ ፍረጃዎችና የተዛባ ትርጉም ከጊዜ ወደ ጊዜ ጥቃቱ ተባብሶ አማራን እረፍት መንሳት፣ ማፈናቀል፣ ሰበብ ፈልጎ መግደል፣ ማንገላታት እና ማሰር ወዘታል። የተከበሩ የምክር ቤት አባል ከአዋጁ ጋር ተያያዥነት ባላቸው የአዋጁን አስፈላጊነት ነው እንትን እያልኩ ያለው ትኩረቱን ወደ አዋጁ እሺ። የመንግስት ተቋማት ተልዕኮ ያለው በሚመስል አኳኋን በአስከፊ ሁኔታ እየተጋፋበት ይገኛል። ስለሆነም አሁን እየተካሄደ ያለው የአማራ ህዝብ የተቃውሞ እንቅስቃሴ እኔ መወክለው ጥቂት ቡድን ወይ ጽንፈኛ ወይ ምናምን የለም። መወክለው የአማራ ህዝብ ነው። የአማራ ህዝብ የተቃውሞ እንቅስቃሴ የተጠራቀመ ግፍ እና በደል የወለደው ቁጣ ነው። የአማራ ህዝብ ከምር ተቆጥቷል። የተቆጣ ህዝብ ደግሞ በኃይል በወታደራዊ መንገድ ማሸነፍ አይቻል። በእውነቱ ይህን ችግር በቅንነት ለመፍታት ከተፈለገ መፍትሄው እስሁን በአማራ ክልል ሆነ በሌሎችለ ሲሞከር ከርሞ አገርም ረክፋት ሲመረኩ እዚህ ነው። የስነ ስርዓት ጥያቄ ስላለ እሱ ላይ አሁን ከኔ አሁን ከዚህ በፊት የተናገሩ የተከበሩ ምክር ቤት አባል ምክር ቤቱን እየወነጀዱ ስለሆነ እኛ ይህንን አስቸኳይ አዋጅ በፅንፈኛው እንጂ በአማራ ህዝብ ላይ አይደለም። እና ይህ መስተካከል አለበት። አመሰግናለሁ። ትክክሉ ማሳሰቢያውን ወስደው በዛ አግባብ ሀሳቡን ቢያጠቃለ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ይህ ችግር አሁን በቅንነት ለመፍታት ከተፈለገ መፍትሄው እስካሁን በአማራ ክልልም ሆነ በሌሎች የኢትዮጵያ ክፍሎች ሲሞከር ቀድሞ ሀገርን ወደ ከፋ ጥቃት ጥፋት የመራው ወታደራው ኃይል መጠቀም ሳይሆን ፖለቲካዊ ውይይት ነው የሚል እምነት አለ። የችግሩ መጀመሪያ መጨረሻም ፖለቲካዊ ነውነ። አሁን በአማራ ክልል ሰላምና መረጋጋት እንዲመጣ ከተፈለገ እኔ የሚታየኝ አንደኛ መከላከያ ሰራዊት ያለምንም ቅድመ ሁኔታ ወደ ካሙ ይመለስ። ድሮውንም የማይመለከተው ስራ እንዲገባ ተደርጎ በእጅጉ ያከብረው ከነበረው ህዝብ ጋር እንዲጋጭ ወደ መደረጉ ስህተት ነው። መንግስት በራሱ ክፋትና አቅመ ቢስነት ስነት ያጣውን ቅቡልነት መሳሪያ ኃይል ለማስመለስ በመሳሪያ ኃይል ለማስመለስ መሞከር የጥፋት መንገድ ነው። ሰራዊቱን ከህዝቡ ጋር አታቆራጡት የሚል እምነት አለ። አሁንም ጨርሶ ሳይመሽ ህዝብን ከማሰረት ከማሳደድ ወጥቶ ወደ ካምፑ የሚመለስበት ሁኔታ መፈጠር አለበት። ከሶስት ወር በፊት የመከላከያ ሰራዊትን የአማራ ህዝብ ጠባቂ አድርጎ የሚመለከት ህዝብ የነበረ ነው። ምክር ቤቱ ቆም ብሎ መጠየቅ ያለበት አሁን ለምን ተፈጠረ? አሁን መከላከያ ሲመጣ ያጠፋ አይነው ብሎ ለምን ስጋት ውስጥ ገባ? ይሄ በአግባቡ መጤን አለበት የሚል እምነት አለ። ሁለተኛ የአማራ ህዝብና የብልጽግና ፓርቲ ግንኙነት በማይጠገንበት ደረጃ ስለተበጠሰ በአስቸኳይ ሁሉንም የአማራ ኃይሎች ያቀፈ ጊዜያዊ አስተዳደር በማቋቋም ችግሩን ማቃለት ይቻላል የሚል እምነት አለ። ሶስተኛ፣ በአማራ ላይ የሚደርሰውን ዘርፈ ብዙ ጥቃት የተቃወሙና አካሄድ ጥያቄ ያለን አካሄድ ጥያቄ እሺ፣ ብዙ ቀላለው አንዴ፣ አንዴ፣ የተከበራችሁ የተከበሩ አቶ ገዱ አካሄዱ ስፋ አይደለም። ክልሉን ሲያስተዳድሩ የቆዩ ኖት ብዙም የሚያውቁት ነገር አለ። አሁን እየተነሳ ያለው ከአጀንዳው ውጭ ነው። ወደ አጀንዳው ተመልሰው ካነሱ ያንሱ ያለ፣ በለዚያ ግን ደንባችን ላይ የሆነን አካል ብሌም ለማድረግ ዲፌም ለማድረግ ወይ ለማነሳሳት ህዝብን የሚደረግ እንትን በምክር ቤት ደረጃ አይፈቀድም። ያ ስላለ ሌላ መድረክ ላይ ያነሱ ሀሳቡን መብቶት ነው። እዚህኛው ላይ ግን ከአዋጁ ጋር ተያይዞ ብቻ የሚያነሱ ከሆነ አንድ ደቂቃ ሰጦታል ነው። በጣም አስቸግራለሁ። የተከብረው ምክትል አፈጉባኤ ብጨርስ ችግር የለው የጋራ ችግራችን ለመፍታት ነው እያቀረብክ ያለው ከአስቸኳይ ጊዜ አዋጁ ከታወጀበት ጊዜ ጀምሮ በአዋጁ ስነስረት በተግባር እንደሚሳየው የተከበሯል የሥነ ሥርዓት ጥያቄ ዝማለ ሥነ ሥርዓት ጥያቄ ካነሳሁት ውጭ ሌላ ማሳሰቢያ ካለ፣ ሌላ የማነሳው አንደኛ ከአዋጅ ውጭ ሌላው እያነሳ የተከበሩ ምክር ቤት አባል መንግስትን ከስልጣን የሚወርድበት ነው። መንግስት ከስልጣን መውረድ የሚችለው በምርጫና በምርጫ ብቻ ነው። ይሄ ትክክል ስላልሆነ ቢታረሙ የሚል ሀሳብ ለመሰጡ አመሰግናለሁ። በጣም አጠቃለሁ። ወደ ሚቀጥለው ሜዳ፣ በአጠቃላይ ከአዋጁ መንፈስ አልወጣም። አሁንም ያልኩት ይሄ ክልሉን ለማስተዳደር የቅቡልነት ችግር ስላለ ሁሉንም በማሰፈል- የጋራ መፍትሄ መፈለግ ይቻላል የሚል እምነት ስላለ ነው። ችግሩን በዘረቄታው ለመፍታት አሁን በአዋጁ በተግባር በዋለባቸው ጊዜ አንድ ሲንግል አውት አድርጎ አንድ ብሔር አባላትን እንዲህ ለጥቃት በሚያጋልጥ መንገድ መሆኑ ራሱ ምን ያህል አስከፊ ነገር እንዳለ የሚያመለክት ነው። ሌላው አምስተኛ የማነሳው አሁን በአማራ ክልል በሚታየው የተቃውሞ እንቅስቃሴ ዋነኛ ተዋናዮች አርሶ አደሮች፣ ወጣቶች፣ ሰፊ ከተማ ነዋሪዎች ናቸው። ዋነኛ ጠቃ ጥያቄያቸው ሰርተን እንድንኖር፣ ሰላም አትደሱ፣ የደረስንበት ላለው እየደረሰብ ላለው በደል ፍትህ ይሰጠን፣ በነፃነት እና በዲሞክራሲ መንገድ ሀሳባችንን እንግለጽ፣ ወዘተ የሚሉ ናቸው። አሁን ግን በተገላግቶች እየሆነ ያለው ይሄ የራሳቸው ጥያቄ ሆኖ እያለ ሌሎችን ክልሎች አገይንስት አማራ ሞቢላይዝ ለማድረግ በተለይም ደግሞ ከኦሮሞ ህዝብ ጋር አንዳንድ የሚነሱ አገይንስት ኦሮሞ ይገቡኛል፣ እዚህ ቤትም ጭምር የሚነሱ ሰምቻለሁ። ህዝብን ከህዝብ የሚያጋጅ እኛ እናልፋለን። ነገር ግን ህዝብን ከህዝብ የኦሮሞን ህዝብ በአማራ ላይ ለማነሳሳት የሚደረጉት በመንግስት ደረጃ ኃላፊነት የጎደለው ነገር ነው እና መታረም አለበት። የምክር ቤት አባላት ይህንን አዋጅ ማጽደቅ የለባቸው ሚሁኖ የሚጸጥ ከሆነ ይህ የአማራ ላይ እንዲፈጸም የታዘዘ ስራ የጊዜ ካልሆነ በስተቀር በየመራ ለሁሉም የሚደርሰ ይሆናል።